ነው በሉ ጨብላችሁ ያዙት። ለተቀበለው በሉ ጨብላችሁ። በቃሉ በኩል ህይወት ያልፋል። እስኪ በቃሉ ህይወት ያልፋል። በሉ እንደገና ጮህ ብላችሁ እንደገና፣ በቃሉ ህይወት ያልፋል። የእግዚአብሔር ህይወት ያልፋል። ተፈውሰሃል ካለው ራሜን ነው ወይ የፈውስ ኃይል ያልፋል። ትዳር ተጠግነዋል ካለ የእግዚአብሔር ሰው በዛው የትዳር የመጠገም ጉልበት ያልፋል። በእያንዳንዱ ቃል ሕይወት ያልፋል። በኢየሱስ እስኪ ሕይወት ወልጮ ብላችሁ ሕይወት፣ ሕይወት፣ ሕይወት፣ ሕይወት ያልፋል። በእግዚአብሔር ቃል ሕይወት ያልፋል። በእግዚአብሔር ቃል ሕይወት ያልፋል። እግዚአብሔር ወልጮ ብላችሁ የሌለ እንዳለ የሚቆጥር እስኪ የሌለ በሉ። እንደገና እስኪ ዕብራውያን 11 አንብልኝ አሻካዲያስ ሜን ቴሌቬጋስ ታዛ ካሊያዝያ ከሀያ አምስት አንድ ሰው አንብበው። የሆነ ሁሉ እንኳን ሆነ፣ ያልሆነ ሁሉ እንኳን አልሆነ፣ የመጣ ሁሉ እንኳን መጣ፣ የሄደ ሁሉ እንኳን ሄድ። የሆነ ሁሉ እንኳን ሆነ፣ ያልሆነ ሁሉ እንኳን አልሆነ፣ የመጣ ሁሉ እንኳን መጣ፣ የሄደ ሁሉ እንኳን ሄድ እስኪ ዕብራውያን 11 ከ25 አንብልኝ። እሺ 11 11 አንብልኝ። ተስፋን የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳ ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። እድሜው አለፈ እስከ በሉ እንደገና ጠንቀቅሎን የተናገረው አይደል? ሮም የጸሐፊ ግን ሐዋርያ ጳውሎስ አብራርተዋል። እድሜው አለፈ ማለት ምን መሆኑ የት ነው ችግር ያለበት? ሮሜ 4 19 ይች ሮሜ 4 19 የት ነው እድሜ ስላለፈ ችግሩ የት ጋ ተገኘ? ችግሩ የት ነው ተገኘ? ሮሜ የመቶ አመትም ሽማግሌ ስለሆነ እሱ የሞተ አመት ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና ስጋ ምንድነው? የራሱ ስጋ ሙት ምን ማለት ነው? ማማ ጎይታ ባረክን በሉ። እስኪ ወጣቶች ዝም ትሉ። እሷን መለሰ የራ አሜን ነው ወይ የራሱ ስጋ ሙት ማለት እንግዲህ መቃብር አልገባም። አሜን ሬሳ አይደለም። ታዲያ ስሜቱ አይሰራም። እስክ በሉ አይሰራም። ጉልበቱ አይሰራም። ስሜቱ አይሰራም። ሞተ አመቱ ሆኖ አርጅተዋል። ጉልበት የለውም። እስኪ ስሜቱ ሞተዋል በሉ እንደገና። የለም አይ ላቭ የሚባል ከቀረ ጊዜ ወስደዋል። አላቢ ሳራ የለ፣ በአንድ መተኛት የለ። እነሱ እየጠበቁት ያለ መቃብር ነው። ሞተ ሞተ ሞተ ሥጋው ሞተ። የእሷስ የእሷ ምን ሆነ? ሳራ ደሞ በጊዜዋ ምን ሆነሽ? እንደ ሙት የሆነውን የራሱን ስጋና የሳራን ማህፀን ሙት መሆኑን በእምነት የሳራ ምንድን ነው ሙት እንዳ ሙታ ነው እዚህ ብራይው የእሱም ሞተ የእሷም ሞተ እስኪ የእሱም ሞተ የእሷም ሞተ ብሎ አትሊስት የአንዱ እንኳ ህይወት ቢኖረው ይደጋገፉ ነበር የሁለታቸው ሞተ አሁን የሐበሻ አነጋገር ነው ጀመረ ራአሜን ነው ወይ ሞት መቃብር ግን አልገቡ ሞተ ማለት ምንም ምንም ምንም ሀሳብም የላቸውም። እድሜ ሄደዋል፣ በቃ እሷ እራሱ እሷ እራሱ ስትሄድ አንድ ጊዜ አብራርቻለሁ። ስትሄድ እኮ እንደዚህ ብላ ልትሄድ፣ ማን ነው የሚያሸናት? አልዓዛር። ሽንት ቤት የሚወዛት አልዓዛር። ከሽንት ቤት የሚመሳት አልዓዛር። መቃብሮ አልዓዛር። ደሞ መቼ ሄዱልኛል፣ ሀብቱ ብቻ ነው እሱ ደግሞ መቼ ሄደው እሱ ሀብቱ ይይዘው አብርሃምስ ሄደዋል። የሚተኙ በዛ በዛ አይደለም፣ የተለያየ አልጋ ነው። እንዲያው ምንም እንትን የላቸው። መጣና በሉ እግዚአብሔር ውይ፣ ውይ፣ ውይ ዛሬ ምሽት በሉ ጨብላችሁ። በሞተ ነገር ላይ ህይወት ይሆናል። በረሳውት ነገር ላይ ህይወት ይሆናል። በጨለመ ነገር ላይ ህይወት ይሆናል። እስኪ ጮህ ብላችሁ ይቻላል። በሉ ጨብላችሁ። በምን አንደበት የሚገልጸው